ሰላም! እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዙ ይበል። ዛሬ እንግዲህ በተወዳጁና ምርጥ በሆነው በህፅና ድራማ በክፍል መቶ ሰባ አንድ ተከስተናል ማለት ነው። እንደምናውቀው እንግዲህ ሰኒ በአስጨናቂ እጅ እንግዲህ ታግታ ሰነባብታለች። እህቷም እንግዲህ ራኪብ ከመጣች እሷም ሰነባብታለች። ነገር ግን እህትና እህትማማቾች ሊገናኙ አልቻሉም። ራኪብ የመጣች ቀን ነበር ሰኒ እንግዲህ የታገተችው ማለት ነው። አስጨናቂም እንግዲህ እንደ ስሙ ሰኒን እያስጨነቃት ይገኛል ማለት ነው። አልፎም እንግዲህ በጥፊም ሲመታት ብሎም ደግሞ እንግዲህ ጥፊውንም አልፎም ደግሞ በሚያጨሰው ሲጋራ እንግዲህ እጇንም ሲያቃጥላት ተመልክተናል ማለት ነው። የጭካኔ ጥግ እሱ ያሳለፈው ህይወት ይኖራል። ነገር ግን ሰኒ ምን አገባት? ሰኒን እያሰቃያት ይገኛል እንግዲህ እሷ ምንም በማታቀውና ምንም ባላደረገችው ነገር እንግዲህ እሷን ማሰቃየቱና ማንገላታቱ ምንድንነው ጥቅሙ? በጣም የሚገርም ነገር ነው። ይህ ነገር ደግሞ የኒና ስራ ነው። ኒና የሆነውን ነገር መናገር ነበረባት። ሆኖም ግን እሷም እንግዲህ ከኪራና ከጽናት ጋር እዛው በክፍለ ሀገር እንግዲህ ኑሮዋን እያጣጣፈች ትገኛለች ማለት ነው። ቤት ውስጥ ጥላ ሄደችውን እና ምን እንዳለ ምን እንደተፈጠረ ማን ቤታቸው እንደተከሰተ መናገርና ማሳወቅ ነበረባት። ይህ ሁሉ እንግዲህ የኒና ጦስ ለሰኒም ተርፏል ማለት ነው። ኒና ለሰኒ ያንን የቤቱን ካርታና ፕላን ወረቀት መስጠቷን እንጂ ሰኒ ምን እንዳለው አታውቅም ነበረ። በጣም በሚያሳዝን ሁኔታ ትጠነቀቅም ነበረ። ቢያንስ ከአስጨናቂ ከፊቱ እንኳን ዞር ካለች በኋላ የሆነውንና ያለውን የተፈጠረውን ነገር ማሳወቅና መናገር ነበረባት። ህይወት ይቀጥላል እና ኒና በጊዜው እንግዲህ ጓዟን ሸከፍ አድርጋ ከነጽናት ጋ ተቀላቅላ እንግዲህ አገር ሰላም ብላ እየኖረችም ትገኛለች። አልፎም እንግዲህ እየጠጣች ከብርቄ ጋ ጥሩ ጓደኝነትም እንግዲህ ፈጥረው አረቄያቸውን እየተጎነጩ በገጠራማው አካባቢ እንግዲህ ኑሯቸውን ቀጥለዋል ማለት ነው። እናም ለሰኒ አሁን ላይ ጦስ የሆነችባት ኒና ነች። ኒና መናገር ነበረባት። እንደገና ደግሞ እንግዲህ መራዊትና ጽናትዬ ስልክ ተደዋውሎ ሲያወሩ ሰኒ ለምን እንደጠፋችና ስልኳ እንደማይሰራ እንግዲህ ስትነግራት ደህናና ሰላም እንደሆነች እንግዲህ መራዊት ተናግራለች። ቢያንስ እንኳን እንደጠፋች እንኳን ለጽናት መራዊት ብትናገር ቢያንስ እንኳን ኒና ትጠረጥር ነበረ። የሆነውን ነገር አስታውሳም ለመናገርም ትሞክር ነበር። አሁን ላይ እንግዲህ ድፍንፍን ብሏል ማለት ነው። ሰኒም እንግዲህ ታስራ አፍና እጇ እንግዲህ ታፍና ታስራ እንግዲህ ብዙ ቀናቶችን ተቀምጣለች፣ በጨለማ ክላስ ማለት ነው። ያቺ ዘና ያለች ፈታ ያለች እንግዲህ ሰኒ አሁን ላይ እንግዲህ ማብራት እንኳን ብርሃን የማይታይበት ጨለማ ውስጥ እንግዲህ አስቀምጦ እያሰቃያት ይገኛል ማለት ነው። እሱም ፍላጎቱ እንግዲህ ስትዳከምና ስቅየት ስትል የወሰደችውን ያንን ወረቀቱን በእጃችን ታስረክበናለች፣ ተሰጠናለች በማለት ነበር። እሷ እሞታለሁ፣ እሬሳዬ ይወጣል እንጂ ወረቀቱን አታገኙም ብላም እንግዲህ አስጠንቅቃም አስረግጣም ነግራቸዋል። አስጨናቂ በጣም ጨካኝ ሰው እንደሆነ ያ እንግዲህ እየጠበቃት ያለው የአስጨናቂ የጎዳና ጓደኛው ይነግራታል። ጸባይሽን አስተካክለሽ አርፈሽ ተቀመጪ ቢላትም፣ እሷ ግን ማንም ሰው ተዳፍሯትም ስለማታቅ እልክ የሚባልም ነገር ይዟታል እና በጣም እየተናደደችባቸው ትገኛለች ማለት ነው። አሁን ላይ እንግዲህ አስጨናቂን ማንም ሰው የጠረጠረው የለም። ቢያንስ እንኳን አይናቸውን ፎከስ ቢያደርጉበት ኪያ ጥሩ ነበረ እየደረሰችበት ፣ ነገር ግን እሱ ይሸውዳታል ማለት ነው። እና በሚያደርጋቸው እና በሚያሳያቸው እንቅስቃሴዎች እንኳን መከታተል ነበረባቸው፣ ነገር ግን እንግዲህ ጽዮን በማታውቀው ነገር ጽዮንን እንግዲህ ጉሮሯን ንቅም አርጋት ነበረ ራኪብ ማለት ነው። አሁን ላይ እንግዲህ የናሆም እናት እንዴት እንደዚህ ልታደርጉ ትችላላችሁ? በማለትም እንግዲህ ባለቤቷንም ሆነ ናሆምንም እንግዲህ ተጣልታቸዋል ማለት ነው። በጽዮን ምክንያት ያንን የተቋረጠውን ሴራቸውን እንዲቀጥሉ እንድትረጋጋ እናንተ ቤት መሄድ አለባት ብላለች እንግዲህ የናሆም እናት ማለት ነው። ናሆም ጽዮንን አይደለም ጽዮንን ቤቱ ሊያያትም አይፈልግም። በጣም መጥፎና ክፉ እንደሆነች ያውቃታል ጠንቅቆ ማለት ማለት ነው። ጤናማ ሰው እንዳልሆነች እናም አሁን ላይ እንግዲህ እናቱ እያስጨነቀችው ትገኛለች ማለት ነው። እናቱንም ቢላለ ማለት እንግዲህ ራኪብ ደበደበቻት በተባለው ነገር እንግዲህ በጣም ተናዳ እሷም፣ ሁሉም ሰው በቃ እኔ እናንተ ቤት ውስጥ ብታከብሩ ኖሮ የውጭ ሰው ያከብሬ ነበር በማለት ነው ነገሩን የጀመረችው። እኔ ያፈር ልሆንልሽ እያለች እንግዲህ የናሆም እናትም ጽዮንን እንግዲህ ስታባብላት እንዲሁም ደግሞ በራኪብ ዙሪያ እንግዲህ ለናሆም ተናግራ እንግዲህ ናሆም ራኪብን ጮህባታል ማለት ነው። እና እንግዲህ ነገሩ ድብል እልቅ እና ተርመስመስ ብሎ እንግዲህ እየተመለከት ናቸው እንገኛለን ማለት ነው። ይህ እንግዲህ የተተረማመሰው ነገር መቼ ይሆን የሚጸዳው? ምክንያቱም ሰኒ እንግዲህ ከእገታ መውጣት አለባት። ብዙ መንገዶችን ብታስብም ነገር ግን ሊተዋት እና አይኑን ከእሷ ላይ ሊያነሳ አልቻልም ማለት ነው። ሰኒን የሚጠብቀው ሰው እንግዲህ ማን ይሁን? ለሰኒ የሚደርስላት ማን ይሆን እንግዲህ፣ ይህ የሁላችንም ጥያቄ ነው ማለት ነው። በገጠራማው አካባቢ ደግሞ እንግዲህ ስንጓዝ ጽናትዬና አባትዬዋ አባትየዋ እንግዲህ አንድ ላይ ቁጭ ብለው ያወሩ ነው። እኔ ባክሽ ልጄ አንድ ግሬ ወደ ጉድጓድ ገብተዋል እና አለሜንና ወግ ማድረግሽን ማየት ፈልጋለውኝ፣ በማለትም እንግዲህ ማግባት አለብሽ እያሏትም ይጠይቋታል። አባትየውን አባትየው ጽናትም ማለት ነው። ጽናትም እንግዲህ እኔ እኮ ሴት ነኝ አባዬ፣ እንግዲህ ካላገባህ ንለው አልችልም ኪራን በማለትም እንግዲህ ትነግረዋለች ማለት ነው። እሱማ ልክ ነሽ ልጄ በማለትም ብቻ። ግን አባትዬው ይህንን ሀሳብ እንግዲህ አቀርበውላታል ማለት ነው። ጽናት በጣም ተክዛም እንግዲህ ኪራ ያገኛታል። ጽናትዬና ኪራ እያወሩ ነው። አባዬ እንግዲህ አንድ እግሬ ወደ ጉድጓድ የገባ ነው እና ልጄ ማግባት አለብሽ፣ ወግ ማረጌን ማየት አለብኝ በማለትም እንግዲህ አባዬ እንዳገባ ያው ጥያቄ ጠይቆኛል በማለትም መቼም እኔን መሆን አለበት የምታገቢው፣ በማለትም ነበረ ኪራ መልስ የመለስላት ማለት ነው። እኔ በዙሪያ ብዙ የሚያንጃብቡ ሰዎች አሉ እንግዲህ ነቃበል፣ በማለትም እድሉን ተጠቀምበት ብላ እንግዲህ ፅናትም ነግረዋለች ማለት ነው ለኪራ። ኪራም እንግዲህ በነገሩ ያው አሁን ላይ መፍጠን የሚባለውን ነገር አልፈለግም። እንግዲህ ያለው አማራጭ እኔ በዙሪያ ብዙ ሰው እያንዣበበ ነው ስላለችውም፣ እንግዲህ ኪራ ጽናትን አፈፍ ማድረግ ይፈልጋል። ኪራ ጽናትን በጣም ነው የሚወዳት። እናም እንግዲህ የጽናት አባትም እንግዲህ ለዴብ ይህ ሰው ድንገት ቢተዋትስ ልጄን እንደው አለውሽ አለውሽ ብሎ ቢተዋትስ በኋላ የሚልም ስጋት ገብቶባቸዋል። ዴብም እንግዲህ ጽናት ኪራ ጽናትን በጣም እንደሚወዳት እንግዲህ ያረጋግጥላቸዋል ማለት ነው። እናም እንግዲህ ኪራ ለናሆም ስልክ ይደውልለታል። ማለት ነው ስልክ ሲደውልለት እንግዲህ ትዳር የሚባለውን ነገር በማውራት እንግዲህ እና ናሆም እጅጉን በጣም ደስ ተሰኝቶ እንግዲህ እንዴ ታዲያ ሽማግሌ መላክ አለበት በማለትም ነበረ የተናገረው ማለት ነው። እናም እንግዲህ እንዴ ቆያን ከባለቤቱ ብሰ ተደሰትክ እኮ ምናምን ነገር ሲል እንግዲህ ኪራም ለናሆም እንዴ ፅናት እኮ እናት የሆነች ሰው ናት በማለትም ምክንያቱም ያ እንግዲህ የተቋረጠውን ፍቅራቸው ማስቀጠል እንዳለበት ስለሚያቅ ናሁም እየገፋፋውና ሁሉን ነገር ፈጠንጠን እንዲያደርገው ሲገፋፋውም፣ ካልሆነ ካልሆነ ጸጉሬንም ቢሆን ቀለም ተቀብቼ እኔ ሽምግልና መምጣት አለብኝ እያለም እንግዲህ፣ አንተ ሽምግልና መተክ ማን ይዜ ሊሆን ነው እያለም፣ እሱም ማለለካ እየተባባሉ ብቻ እንግዲህ ተመልክተናል ማለት ነው። ያ ማለት እንግዲህ ጽናት በግልጽ ለኪራ ነግረዋለች፣ እድሉን ተጠቀምበት ብለዋለች። አንዱ መቶ አፈፍሳ ያደርገኝ አፈፍ አርገ ብትወስደኝ ይሻላል ብላለች ማለት ነው። ኪራም እንግዲህ ሽማግሌ ለመላክ ሀሳብ ላይ ነው፣ ግን ነገሩ ፈጠነ እያለ ነው። እናም እንግዲህ አሁን ላይ በነኪራ አካባቢ የሰኒ መጥፋት አልተሰማም። የሰኒ መጥፋት ቢሰማ ኑሮ ቢያንስ ኒና ትጠረጥር ነበረ ማለት ነው። እናም እንግዲህ ፅናት እና ኒና ያው በባህሪ አይግባቡም አይስማሙምና፣ እብድ ነው የሚሏት፣ እንግዲህ ኒናን ማለት ነው። እንግዲህ ፅናት እና ኪራ አንድ ላይ ተቀራርበው እንግዲህ ጥሩ ላይፍ ሊያሳልፉ ሲሉ እሷ ድርስ እያለችባቸው እንግዲህ መንገዳቸውን እያቋረጠችባቸው እየተናደዱባት መንገድ ተመልክተናል ማለት ነው። ውድና የተከበራቸው አድማጭ ተመልካች ቤተሰብ ጽናት ድራማ አሪፍና ተወዳጅ ሆነ። ድራማ ነው ተጀምሮ እስካሁን ድረስ እንግዲህ ሁላችንም ጉጉታችን እንግዲህ ጽናትና ኪራ መቼ ነው የሚጋቡት? የሚጋቡት ነው። ብዙ ጊዜ እንግዲህ ከዚህ በፊትም ያው ሊጋቡ እንግዲህ ቬሎ ሁሉ እንግዲህ ካዘጋጁ በኋላ ነበረ በኪራ እናት መሞት እንግዲህ የቆመው ማለት ነው ጋብቻው እና ያ ጋብቻ እንግዲህ መቀጠል አለበት። በዛ መሀል እንግዲህ ብዙ መሰናክሎች እንግዲህ ተፈጥሮባቸውም ነበረ ያን ሁሉ ተቋቁመው፣ ነገር ግን ኪራ ያለፈውን የህይወት ታሪኩን ያለፈውን ያሳልፈውን ከጽናት ጋር እንግዲህ ፍቅሩን ቢረሳውም እንዳዲስ እንግዲህ ያው ፍቅረኛዬ ናት ብሎ አስቧታል ማለት ነው። ለማግባትም የራሱ ለማድረግም እንግዲህ ያው አሳውቋል ማለት ነው። አሁን እንግዲህ ሽማግሌ መላክ ነው የቀረው። እንግዲህ ሽማግሌ ልኮ ከዛ ከገጠራማው አካባቢ በወግ በማድረግ እንግዲህ ጽናት አባቷ በሚፈልገውና የአካባቢው ባህል የሚባል ነገር አለ። ባህሉን ጠብቆ እንግዲህ የጽናትን ሰርግ በቅርብ ቀን እንግዲህ ጽናትና ኪራ እንደሚሞሸሩ እንግዲህ አዲስ ነገር ተመልክተናል ሰምተናል ማለት ነው። አድማጭ ተመልካች ውድና የተከበራችሁ ላይ ታና ላይ አዲስ የሆናቸው ይህንን ቻናል ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ እና ሼር እያደረጋችሁ እንግዲህ ቀጥሉ ማለት ነው። ስለምታበረታቱኝም እጅግ በጣም አድርጌ አመሰግናለሁ። በቀጣይ ክፍልስ እንግዲህ የሚለውን ነገር የሽምግልናውንና እንዲሁም ደግሞ ሰኒ እንዴት ነው ከታገተችበት የምትወጣው የሚለውን ደግሞ በቀጣይ ክፍል አብረን የምናይና የምንመለከት ይሆናል ማለት ነው። እስከዛው ድረስ በያላችሁበት ቸር ሰንብቱልኝ እያልኩኝ ለዛሬ የነበረን ቆይታ የክፍል 171 የጽናት ድራማ ይህንን ፖይንቶች እንግዲህ ተመልክተናል ማለት ነው። ቀጣይ ክፍልስ የሚለውን ደግሞ በቀጣይ ክፍል አብረን የምናይ ይሆናል ማለት ነው። ላይክ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ውዶችዬ አብረን እንጓዛለን ማለት ነው። ባይ ባይ